ከሀይሚ እና ከብሩኬ ተሰምታችኋል። የእነሱ ምላሽ የተወያያችሁበትን ያለውን ነገርስ ከእነዚህ ሰዎች መካከል አንዱ ለብሩኬ ወይ ደግሞ ለሀይሚ የሚያደርስ ሰው ይኖራል። እዚህ ውስጥ እነሱን ኖሮ ሊያዳምጡ ይችላል። ለምታፈቅዱ ደግሞ ሰው ያች ልጅ ሆነ ሙያ ልጅ ካልወደደ ያን ሰው ምንም ጥሩ ትሆንልሽ፣ ምንም እኔ ጥሩ ልሆንለት፣ ሚስቱ ሚስቱ ካልወደደች ሀፍ ቱ ሊቭ ሜ

ሀይሚም ደግሞ ቡሩኬን ስለምታምነው ዋን ሀንድረድ ፐርሰንት ታምነዋለች። የወደፊቱ አላማዋ ነው። እሱም እንደዛው ያምናታ፣ የወደፊቱ ሚስቱ ናት የምትሆነው። ግን በማ እንደዚህ ነገር ሁለት የተልከሰከሰ ነገር ስታይ ልባ እየተሰበረ ነው። ምንድን ነው ነገሩ? ሴት ናት እኮ። እንደ እናንተ እንደዚህ ነገር አጋጥሟችሁ አያውቅም? ቲንክ አድርጋችሁ አታውቁም? አስባችሁ አታውቁም? እና እች ልጅ እንዲህ ምትገባው እኔ አላደርገው፣ በጭራሽ እንደው እንደ ወርቅ ለምን አያነጥፍልኝ? ቀይ ካርቤን ለምን አያነጥፍልኝ? ንስቲ ንፈተናት ብዬ እንኳን ሀሳብ ባመጣ ብሩኬ ቢያመጣልኝ ነዌ ዋን ሀርት አርያት አለው ስማውን ልጠፋብኝ ማ ጋስ አምጌሪ ማ ሲሬዝኒ እና ሀይ ደግሜ ላረጋት አልችልም፣ ደግሜ ፕራንክ ላረጋት አልችልም። ስለዚህ አልገባበትም። እንደ ጀመርክ አንተ ከፈለግ ሌላ ሰው ፈልግ። እኔ እና እሱ አሁን ሰላም እየፈጠርን ነው። ፕሌስ ብሩ የዚህ ቦታ ውስጥ አትክተተኝ፣ አይ ሪስፔክቱ ብላ መውጣት ትችል ነበር። ዛሬ አያችኋት? ይቅርታ እንደዚህ ነው እየተስካከሽ እኔ ይቅርታ እንዴ! በፈገግታ ይቅርታ። በዛ ላይ አይኗ ልትጠነቁላት፣ በዚህ በምናምን በአጥንት የመሰለ ጥፍር ጭራ ቀረሽ እንደዚህ፣ ቅርታ አይደለም የሚባለው ይቅርታ ሥርዓት ይዛ በይቅርታነቷ ይቅርታ ማለት ከአለ ፀጉሯና እዛ ዱቄት የለበሰው ፊቷ እያለበሰች እዛ ላይ ትነቃነቅባታለች፣ ነው ወይ እችልሽ። ከህይወታቸው ካልወጣች ትረስ ሚ ሃይ ሚ ሞር ሄርት ነው የምትሆነው። ሄርት ትሆናለች። እሷ ብቻ አይደለችም፣ እኛም ሄርት ነው የምንሆነው። እንደዚህ ነገር ማለት ነው። ለወንድሜ ብሩኬ እቺ ሴትዮ ህይወቱ ካላወጣ አይሚን አያገኛትም። አይሚን ያጣታል። አይሚ እየሸሸች ነው ያለችው ማለት ነው፣ እግዚአብሔርን እየሸሸች ነው ያለችው። ደተመኝ እንዲጣ አልፈልግም። አሁን ስለዚህ ች ። ትውጣ ተዮታቸው ትውጣ። እነሱ ደግሞ ሳይባባሉ አንድ ሁለቴ እንደዚህ መሃል ክፍተት ስትጨም ስትጨምሪ በፍቅረኞች መሃል ምንድን ነው ፍራቻ ያድርብሻል። ፍራቻ ሲያድርብ ክፍተት ትመጫ ክፍተት ትሰጫለሽ። ክፍተት ስትሰጪ እዛ የሚጠልቅ ሰው ይገባል። ክፍተት ሲጨምር አሁን ቺ ሶስት ቀን ተጣልተዋል አላወሩ ፎርሹር። ታወሯለች እንዴት ነቅ ምናምን ሳያወሩ አይቀሩም። ሳያወሩ አይቀሩም። ማን እያወራ ፎርሹር እሱ የአንድ አመት የምታውቃት ቤስት ፍሬንድ ናት። እሱን እሷ እንዳለችው አይሮንኬን ለምን ትወይኒ ስሪ ስምንት አመት አይሆንም። እኔ ሚስቴን ሞዳት ለትዳር ትሆነኛለች ብዬ አልኳትን፣ እሷ ላይ ከመጮ እንደውም ያችን ነበር ማባረር የነበረበት። ልጅቱስ መሸደሽ አውቃ ዝም ለተጎልት፣ አይደለም ቁንጫ ለእሷ ሆና እሳት ሆና እናንተ ተስማሙ ብላ አብራ ልተድማ ምን አገባት? እሷ ስትፈልገኝ አለው ብላ ነው ሄደችው። ታዳለዛማ ቪዲዮን አለው እናቴ ወይዬ ትይ ወይዬ ሚስዩ ነው፣ ሚስዩ ነው ያለችው። እሱን ነገር ንገሪው እንዲህ ነው እንዲያሰቁ ትናፍቀኛለህ አለች። ትናፍቀኛለህ አለችው። ትናፍቀኛለህ ነው እኮ ያለችው ማለት ትናፍቀኛለህ ማለት ነው እኮ። ትፈልገኛለህ አለች እንደዚህ። ለምን አለችው? ለምንድን ነው እንደዚህ አለችው? እስኪ አስቡት። ዩጋይስ ቲንክ። ለምን እንደዚህ አለችው? እሷ እንድትናደድ አደለም

ይህ ደግሞ ይቅርታ ስትባል ፊቱ አንድ ኮስኮሳ፣ ይቅርታ አንድ የሆነ ነገር አንቺም ደግሞ አልፈሽበታል ብትለው፣ ደሞ ቢላት ደሞ አዎ፣ እኔ እንትነ እንጂ እኔ በጣም እሷን ለምን ነው የምታካብደው? ማለቷ ነው። እና እያቀሳሰረች ነው፣ በጣም እያቀሳሰረች ስለሆነ ለሱ ከሱ ጋር ከሱ ጸባይ ጋር እንትን አይደለችም ማህዬ ግዳ፣ እናቴ አለች አይደል ማህዬ ስነ ስርአት ያላት ለሁለቱም የምትል የምትመክር በዚህ ወገን ስትል በዚህ ወገን የምትመክር ሁለቱን የምትመክር። አዎ ተሳስተሃል። ወንድምን እኮ አሁን አሁን እኔን እኔ ተሳስቼ ተሆንኩኝ አንቺ ተወደድሽ ምንድን ነው ምትይ? እኔን የምትወጂ ከሆነ ተሳስተሻል እህቴ ትይኛለሽ። የተሳሳትኩት ሁላ አልተሳሳሽም ታልሽኝ። እኔ አንቺ አትወጂም ማለት ነው ስትችል አልፈልጋትም። እና ህይወቱ ታውጣው፣ ህይወቱ ያውጣት፣ ህይወቱ ያውጣት ያውጣ መስሏት ነው ወይ? አራዲዬ መስላ ነው መቃ አራዳ ነኝ ነው መሰለኝ እኛ ጥፋተኛ ነን ሲል፣ እኛ ጥፋተኛ ነን ሲል፣ አዎ ጥፋተኛ ነን ብላ ነው ዝቅ ማለት ያለባት። ምክንያቱም ይቅርታ ልጠይቅ ነው ሄደችው። ይቅርታ ልጠይቅ ነው ሄደችው። አዎ ጥፋተኛ ነን ምንድን ነው ዋሽታ ማስታረቅ ዋሽታ ማስታረቅ ነበረባት። እኛን ጥፋተኛ ዝቅ ማለት ነበረ። በዚህ መንገድ የምትጣይበት ሌላ ምሳሌ ካለሽ ሰበብ ፈልጊ እንጂ በዚህ ፕራንክ እንድትጣይ የተናገረችውን ንግግር እስቲ ቁጭ ብላ ው የሰራችው ቪዲዮ ማለት ነው የኔ ወንድም አትሳሳት። እቺ ሴትዮዋ ልታሳስት ነው መሃላችሁ ያገባችሁ እንዳለች። ልንገርም ምንም አላጠፋንም እኮ ነው ያለችው። እንዲህ የሰራከው ስራ እንደዛ አይነት ቪዲዮ አይተንም አናቅም። ከአሁንም በኋላ ልናዩም አንፈልግም። እችን ሴትዮዋ ጠቅልለ ከአንተ ምናልባት የሰራከው የቲክቶክ ምንም ካለ ማለት ነው ከአንተ ቻናል እንደዚህ ጠራርጋ አውጣለን አንፈልግህም። ሰማካደል ራር ጋውጣለን ስጀመር ደግሞ ይሄ ምንድነው? ጥፍሩን ይሄ አርቲፊሻል ጥፍሩን እንደዚህ መታ የኛ ልህልታችን የኛ የሚዲያ ድምቀታችን አይንዋን ልትወጋ ልትወጋ እኛ የእሷን የእሷን ይቅርታ የምትጠይቀው ባይዘዌ ለኦዲየንስ ነው። ኦዲየንስ ደግሞ አንፈልግም አንፈልግም፣ ሀይሚዬም አትፈልግም። ስለዚህ ቡራዬ የኔ ወንድም አንተ እሷን መታ ታስታርቃለች ያልከው ቦታ በጣም በጣም በጣም እዛ ቦታ ምንም ልታስታርቅ አይደለም የመጣችሁ፣ ልታጣላ ነው የመጣችሁ። ቁጭ ብለ ቪዲዮውን ዛሬ ማታ ቁጭ ብለ ይሁንና ተረዳው በጭንቅላት። እስቲ ምናልባት ከአንተ ጓ ብላ ካባሰች ፊ ምትወደውኮ ወንድሞቹ ካንተ የበለጠ ምትወዳቸው ወንድሞች አሉ። ለነሱ ንገራቸው። እነሱ ያስታርቃሉ። እኛም አለን። ለኛ ነግረሃል፣ ስትሰራ ለኛ ነግረሃል፣ ዛሬም ነግረሃል። ስለዚህ እኛ እናስታርቃለን። እቺ ሴትዮዋ ታማልሳ በህይወታችሁ ከገባችሁ አያገባንም፣ እጅ አለበህ ማለት ነው። አያገባንም። ኦዲንስ ማየት አይፈልግም እሷ። ማንኛውም ነገር ከኦዲንስ ሲወድልሽ እኮ ነው። አንቺ ማድረግ መስራት የምትችይው፣ ኦዲንስ ሲቀበልሽ እኮ ነው። ሀይሚዬ ብቻ ሳትሆን ኦዲንስ አይቀበልም፣ ኦዲንስ ማየት አይፈልግም። እግር ስር ወርቀሽ ይቅርታሽን ጠይቂ ሄደሽ ባልሽን ሀይሚዬን ሳይሆን ባልሽን ጠይቂ ትክክል ማለት ነው ይሄ ክብር ነው አንቺ የነገ ህይወት አታጥፊ ቤዘው ተብሎ አንሶላ ውስጥ አይገባም እሺ የኔ እህት ምክር ነው ትክክለሽ ትክክለሽ ትክክለሽ ምክር ነው እየነገርኩሽ ያለው ይሄ ላንቺ ለነገም ለዛሬ የሚጠቅምሽ ነገር ነው ያዥው የሰው ቤት ዘውተ ብሎ ብሎኛል። ይሰማችኋል። ትላለሽ ደግሞ እብድ የምትለኝ እኮ ስለዚህ ነው መሰለኝ። እኛ እኮ ሪከርድ አስደረገ ልንወሰድ ነው። አንቺ ዝም ብለሽሜ እሷ የለበሰችው ፎጣና እሷ የተቀመጠችው ቀይርንን እንፈልጋለን። አንደኛ ደረጃ

እኛ እነሱ ስለተጋጩ እኮ ነው አሁን እዚህ ጋር። ኦዲንስ ተናዶ የተናገረ ያለ ሴትዮዋ ከዚህ በፊትም ችግር ፈጥራ፣ ኦዲንስ አይፈልጋትም። ከእሱ ጋር እንድናያት አንፈልጋትም። ከዚህ በፊትም ችግር ፈጥራለች እና ነዛ ነው ትልቁ ትልቁ ሲስተም እና ትልቁ የሁለቱ ጥምረት የተገናኘው በሆነ በቁስና በሆነ ነገር ላይ ከሆነ አብሮንት ናይል ግን ሁለቱ በመሀላቸው ትክክለኛ ፍቅር ካለ እሱ ለእሷ የሚኖር ከሆነ እሷ ለእሱ የምትኖር ከሆነ እርግጠኛ ነኝ በጣም በቀላሉ የሚፈቱት ነገር ስለሆነ ባለፈውም ነግሬያቸዋለሁ። ብዙን ጊዜ የአንቺ የምትያቸው ሰዎች የአንቺን ውድቀት የሚያፈጥኑ ሰዎች ናቸው ከባሽ ግን እነሱ እነሱ አንቺን ለመጣል ይሞክራሉ እንጂ የሚወድቁት የሚያስቡ ሰዎች ናቸው ከባሽ። እነሱ ሁንራቸው ስራቸው ነው ህይወታቸው ነው ላይፋቸው ነው ይሄ መተዳደሪያቸው ነው ዩቱቡ ከታቸው የሚያደርጉትን እያያችኋቸው ነው አንደኛ ገባሽ የእነሱን ውድቀት የሚመኝ ገባሽ የእነሱን ፕሮፋይል አድርጎ በእነሱ ማሊያ የሚነግድ እንደዚህ አርሰ በዶሮ ማሊያ እኮ አሞራን መጫወት ይፈልጋል። የዶሮ ማሊያ ለብሶ ገባሽ የእነሱን ፕሮፋይል የእነሱን ስላደረጉ ሳይሆን የእነሱን ከፍታ፣ የእነሱን ስኬት የሚፈልግ ሰው ከኋላ ሄዶ አያሸኮሽኩት። መናገር ካለበትም የደበረው ነገርም ካለ እንደ እናንተ ሚዲያ ላይ መጥቶ እንደዚህ ብዙ ሰው ባለበት ቦታ ላይ ትክክለኛ ሀሳቡ መናገር። በቃ ይሄ ነገር አልተመቸንም ይሄን ነገር ብትተው። አሁን ለምሳሌ እናንተ ለእነሱ ካላችሁ ፍቅር የተነሳ ነው ለእነሱ ካላችሁ ክብር የተነሳ ነው። እርስ ለሆነ እንትን ውስጥ ገብታችሁ የምታወሩት አይደለም። ያ ለእነሱ ምንም አይመት ባይኖራችሁ በትክክል ገባሽ የሆነ ነገር በማድረግ የሆነ በቃ የሚያበሽቅ ነገር የሚያበሽቅ ጽፍ መጻፍ በእንደዚህ አይነት ነገር ላይ እንትናል። ግን ለእነ ብሩክና ለጓደኛው ያለው ትክክለኛ ስብዕና የነሱን ፍቅር፣ የነሱን ስኬት፣ የነሱን ከፍታ የሚፈልግ ሰው እንዲህ ፊት ለፊት መጥቶ ይሄ ነገር አልተመቸኝም፣ ይሄ ነገር ቢቀር፣ ይሄ ነገር ብሎ የሚሟገት ሰው ትክክለኛ ለእነሱ ያለው ትክክለኛ ስሜት ስለሆነ፣ አሁን ለምሳሌ ቲጂ በቃ ትክክለኛ ስሜት ስላላት በቃ ማድመጥ ያለባትን ነገር ታደምጣለች። ኖ ማለት ካለባት ትላለች። ይሄም ምን እንደዛ ያልሆነ ጽሑፍ የሚጽፍ መጥፎ ንግግር የሚናገር ሰው የእነሱን እርቀት የሚፈልግ ሰው ነው ያለው። እናንተ ጋር ነው ያንም ምላሽ ማግኘት የምትችው። እንዴት ነው እዚህ ጋር ለምሳሌ 76 75 ሰው አለ መንገድ ላይ እናንተን የሚያዳምጥ የእናንተን ሀሳብ እየተወያያችሁበትን ያለውን ነገርስ የሚሻል ከእነዚህ ሰዎች መካከል አንዱ ለብሩኬ ወይ ደግሞ ለሀይሚ የሚያደርስ ሰው ይኖራል። እዚህ ውስጥ እነሱን ኖሮ ሊያዳምጡ ይችላል። አይደለም። በቃ እነሱ እናንተ የጨረቃ ግሩፕ ላይ የማያስፈልገውን ሰው እነሱ ራሱ እና ሀይሚ ራሱ ይህንን ነገር ዲስክ ይቅርታ የሚ